የተከበራችሁና የተወደዳችሁ እንግዲህ ውድ ቤተሰቦች እንደምትመለከቱት እንግዲህ አባ ሀገር መንገዳቸውን ያው መሄድ ስለነበረባቸው አሳይቶ ጸበሉን እየተመለስኩ ነው። እንዳየ ነው እንግዲህ ዋናውን አሁን ጉዞ ወደ በረከት ላይ በደንብ ታዩታላችሁ። ይህ ቪዲዮ የደረሳችሁ ግን እዚህ 49 ሀያ ጨፌ 49 ዝቅ ብሎ ወደ እግዚአብሔር ሄጃ ላይ ቅዱስ ሚካኤል ቤተክርስቲያን አለ በተራራ ላይ ግርማ ሞገሱን ጠብቆ እና እዛ ቦታ ላይ ወይኔ ተያዝኩኝ ተያዝኩኝ። ነጠላ ለብሶ እና መታችሁ፣ ስሉስ ቅዱስ መታችሁ ብትመለከቱ እጅግ በጣም እንግዲህ እንዳሉት ነው አባታችን እና እነግራችሁ አልችልም። በነገራችን ላይ ጫካው የሚገርም ነው። አያችሁ። በጣም ደስ የሚል ስፍራ ነው። እጅግ በጣም ደስ የሚል ስፍራ ነው። በዚህ አጋጣሚ ማለት ነው እንዴ እኔ ማለት ነው ወዳችኋለሁ። ምንድን ነው ማድረግ እኮ የለብኝም ማለት በተለይ ኦርቶዶክሲያን ማለት ነው ለምንድን ነው ሼር የማታደርጉት እንዴ? ቆይ እኔ ዋዛ ፈዛዛ ምናምን ቁጭ ብዬ ማውራት አለብኝ? ቻናሌ ከዚህ በላይ ማድረግ አለበት። እሺ በቃ ሰብስክራይብ አድርጎ ጉዞ ወደ በረከት ሲሰራ ማለት ነው። አሁን በፍቅር ልንገራችሁ፣ ጉዞ ወደ በረከት ሲሰራ እንግዲህ ልፋት አለው፣ ቀላል አይደለም። ቦታው ላይ መሄድ አለ አድካሚውን ነገር ብዙ ሰው እኮ አይፈልጎም፣ አለን፣ አይፈልጎም ብዙ ሰው አድካሚውን ነገር እና ቤት ቁጭ ብዬ ከሆነ ማለት ነው አጀንዳ እያወረርኩኝ ከበደ በዚህ ጋር ወጣ ዘለቀ በዛ ጋር ወጣ ምናምን እያልኩ ማለት ነው መስራት ቀላል። ግን ጥሎብኝ ጥሎብኝ ፈጣሪ በሚያውቀው እኔ የምወደው ላይምሮ የሚጠቅም ነገር ነው። በቃ አለቀ። ድሮም ምን ይሉኛል መሰላሹ? አንተ ቀለል ላርጋ አትሰፋም እንዴ? ምናው ሙያው አልጠፋብህ ምናምን ይሉኛል ማለት ነው። ቤተሰቦች ስፍት ስፍት አድርገ ከዚህ ከዚህ ተቀብለ አሰጥም እንዴ እስክሪፕት ጽፈ እ ጊዜ ቆጥረ ምን ብለ ይሉኛል ድሮ ማለት አሁን ደግሞ መንፈሳዊ እንደሚታወቀው እኛም ሁላችንም ደመ ቀዝቃዞች ነን ደመ ቀዝቃዞች ነን። ስለዚህ ማለት ነው መንፈሳዊ ነገር ላይ መስራት ቻሌንጅ ያደረጋል፣ ማለት ነው ወይ፣ ሰዎች ቻሌንጅ ያደረጋል። አሁን እንደው ይውላችሁ ተመልከተው፣ እዛ ውስጥ ነው ያለው። እዛ ጋር ከታያችሁ ማለት ነው እዛ ውስጥ ነው ያለው እና ጸበሉ፣ ቦታ ማለት ነው። እና ሰብስክራይብ አድርጉ፣ እርስ በእርስ እንድተዳደግ በደንብ ማለት ነው። ቤተክርስቲያኗ እጅግ በጣም ኑ እንዴ ከካንሰር ከምናምን፣ አሁን ደግሞ አዲስ በሽታ መጥቷል አሉ። እናንተ እኔ እኮ አልነበርኩም እና አልሰማሁም። እና ዝገባ አዲስ አበባ ምን አሉኝ፣ አዲስ በሽታ መጥቷል። ተንገ ገንደ የእኔ አምላክ፣ የት ሄዶ። አዲስ በሽታ እኔ ላይ ስልጣን የለውም። ለማንኛውም ስልጣን የለውም። በእኛም ኦርቶዶክስ ያለ አዲስ በሽታ አይደለም፣ ምንም ነገር ስልጣን የለውም። ቤተ ክርስቲያኑ እያቸው፣ ይሄ ነው ቤተ ክርስቲያኑና፣ ምንም ነገር ስልጣን የለውም። አንድ ነገር ግን ልንገራችሁ ውድ ቤተሰቦቼ እ ይሄ ጊዜ በጣም ከባድ ጊዜ ነው። እጅግ በጣም ከባድ ጊዜ ከሚባሉት ጊዜ ውስጥ ይሄ ያለንበት ጊዜ ነው እና በተለይ ኦርቶዶክሳውያን እንደው ባይገባኝም ይህን ለመናገር ንስሐ ገብተን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ህብረት ፈጥረን ከደዌ ድነን ርስተ መንግስት ሰማያትን መውረስ ደግሞ የእኛ ተልኮ ነው እና ተልኳችን እንፈጽም። አንዳንዴ ስጋ ተልኮ ብቻ ለዛ ነው ህይወታችን ደስታና ለዛ ያጣው እና ዝም ብለን እየኖርንን ያለ ነው እና ለዛ ነው። እንደው እስቲ ክርስቶስን በህይወታችን ውስጥ እናስገባ። እንደ ህግ ቤተ ክርስቲያናችን ደግሞ አባቶቻችን አይታችኋል። ዋሻ ላይ ታዩታላችሁ። ጉዞ ለበረከት ላይ አስተላልፋለሁ። ዋሻ አጽመ ቅዱሳን ዋሻ አለ ሁለት ቦታ ላይ አንድ ቦታ ላይ የስላሴ ቤተ ክርስቲያን ጽላት አሚ የስላሴ ጽላት ወይም ደግሞ ታቦት ህግ የተገኘበት ሀያ ሰው ያስገባል። ጉርጓዱ እዚህ ጋር ደግሞ የቅዱስ ሚካኤል ቤተክርስቲያኑ ከመመስረቱ ከ13 ዓመት በፊት ማለት ነው። እንግዲህ እንዳየነው ጉዞ ወደ በረከት ላይ ገብታችሁ ታዩታላችሁ። ሙሉን እና ቅዱሳን አባቶቻችን እንግዲህ በብዙ ፈተና ውስጥ ታቦት ህጉን አንሰጥም ብለው አጽማቸውንም ሳይቀር ከታቦቱ ጋር የቀበሩ አባቶቻችን አልፏል። ይህ ቦታ የበረከት የረድኤት ቦታ ነው። መታችሁ ምን አድርጉ፣ መታችሁ ማለት ነው። መታችሁ ጸበሉ እዚህ አለ፣ የፈለቀታችሁ ማለት ነው። ከማንም ሰው ትኩረት አልሰጠሁም አሁን እና እንደው አንድ ምን አለ ሰንሻይ አሁን አናቴ ላይ እያየሁ ነው እንወዳለን እናከብራለን እስቲ ና ይሄንን ጸበል እንደው አድርሱልኝ ይሄንን ቪዲዮ ማለት ነው ሰንሻይ ኮንስትራክሽን እዚህ ጋር አሳያቸዋለሁ እዛ ጋር ይታያቸዋል እላይ ይታያቸዋል እ እላይ አሳያቸዋለሁ እ ላይ ማለት ነው እዚህ አናቷ ላይ ቤት እየሰራ ነው ማለት ነው ውረድ እግዚአብሔር ህይወትን ቤትን ይባርክላል የቅዱስ ሚካኤል ጸበል እዚህ ጋር ተቀብሯል የናንተ ምንድን ነው የሚያመላልሱ እነኚህ ጭነት የሚጭኑት አፈር የሚገለብጡበት ከላይ ቆፍራችሁ ወደዚህ የምታመጡበት ቦታ ላይ እየተቀበረው ነው። የሳምራ ክርስቶስ እናታችን ቅድስት ሳምራ ክርስቶስ ጸበል እንደዚሁ እንደሆነ ሌላው እንደተደፈነ አባታችን ነግረውናልና እዚህ ጋር በረከት ስሩ። በበረከት ስራ ትታመኑ፣ ሳንሳዮች እዚህ ጋር የጸበል አለ። ይሄ ቅዱስ ሚካኤል አናቷ ላይ አድርሱልኝ፣ ቅዱስ ሚካኤል እዚህ አናት ላይ እዚህ ጋር ሰንሻይ ነው። እሺ እዚህ ጋር ይኸው ልንክ አላችሁ ይሄ ሰማይ የምታዩት ክሬሸር ቤት የሚገነባበት የሰንሻይ ነው። ስለዚህ እዚህ ጋር መተበረከት መስራት አይከብድህም። ሁልጊዜም በበረከት እናውቃለንእና የቅዱስ ሚካኤልን የቅዱስ ሚካኤል ቤተክርስቲያን የምትችሉ መታችሁ ስሩ። ይሄ ታሪክ ነው እጅግ በጣም ማለት ነው። እና ትችላላችሁ ስንትና ስንት ነገር አድርጋችኋልና እግዚአብሔር ይባርክላችሁ። እንዲሁም ደግሞ ዋሻው ሙሉውን እየገባችሁ ዋሻው ደግሞ እዚህ ያለው የማሚን የስላሴ ታቦተ ሕጉ የተገኘበት ማለት ነው ወንድሞቼ፣ በግለሰብ እጅ ነው ያለው። እስቲ እሱ ቦታ ላይም ስራ በረከት ስሩ። ወዳችኋለሁ። ሰብስክራይብ አድርግ፣ ሰብስክራይብ፣ ሰብስክራይብ። ቶሎ በል ቶሎ በል ቶሎ በል ና። ወዳችኋለሁ። ጉዞ ወደ በረከትን ገብታችሁ ድንጋይ አራት ሚዲያ ገብታችሁ አበረታቱን፣ እሺ